ሰላም ጤና ይስጥልን፣ ክቡራን ዩቲ ቤተሰቦች። የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮብኛል አለች። የኤርትራ የኢትዮጵያ መንግስት ለጦር አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሰሰች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከስሱ ደብዳቤዎች ወደ የተባበሩት መንግስታት ድርጅት ዋና ጸሐፊና የሀገሪቱ መሪዎች ልኳል በማለት ወቅሷል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበውን ትናንት ሐሙስ ሰኔ አስራ ዘጠኝ ሁለት ሺ አስራ ሰባት ዓመተ ምሕረት በማስታወቀው ሚኒስትር በኩል በማስታወቂያ ሚኒስቴሩ በኩል ባወጣው መግለጫ ነው። የሀገሪቱ መንግስት መግለጫ፣ ኢትዮጵያ ግጭት በምክንያት ግጭት በምክንያት ለማላ ለማላበስ እና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው የሚል ክስ ያቀረበ እያቀረበ ነው። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግሥት በኤርትራ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ከሷል። የዲፕሎማሲያዊ ዘመቻው ወደ ተባበሩት መንግሥታት ድርጅት ዋና ፀሐፊ እንዲሁም ለበርካታ ለሀገራትና ለመንግሥት መሪዎች ደብዳቤዎች መላክንም ያካተተ እንደሆነ በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ተንጓሳዎች እንዲሁም በኢትዮጵያ ሉዓላዊነት እና የግዛት አንድነት ጥሰቶች የሚወነጅል እንደሆነ የሀገሪቱ መንግሥት መግለጫ አስፍሯል። የኢትዮጵያ መንግሥት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፍ ማህበረሰብ ስለ መጻፉ በይፋ አልተገለጸም። ቢቢሲ በጉዳዩ ላይ ከውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው አስተዳደር ለማግኘት ያደረጋቸው የስልክ ጥሪዎችም እና የላከው የጽሁፍ መልዕክትም ወዲያውኑ ምላሽ አላገኝም። ይሁን እንጂ ሉዓላዊ የተባለ የመንግስት ቅርበት ያለው የአብይን መሪ የበየነ መረብ መገናኛ ብዙሀን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስት በተመለከተ ለዓለም አቀፍ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ከዘገባው ጋር የተያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13/2017 ዓ.ም. እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎች የሚፈጸምና የሉዓላዊነት የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ያካተተ ነው። በ2010 ዓ ም የኢትዮጵያና የኤርትራ ስምምነት መፈረምን ተከትለው የመጡ በጎ ለውጦች የሚያስታውሰው ደብዳቤው በዚህ ወቅት አካ አስመራ በኩል የታየው የመጀመሪያው ምላሽ አበረታችን እንደነበረ ይገልጻል። ነገር ግን የሰሜን ኢትዮጵያ ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶ የነበረው የኤርትራ መንግስት የፕሪቶሪያውን ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጥበበኛ አቋም የመያዝ ጀመረ ጀመረ ሲል ይከሳል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህወሓት አጀንዳ ጋር ትብብር እና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፍጠም ተዘጋጅተዋል በማለት እንደሆነ እንጀለን በዘገባው ላይ ተካቷል። እንደ ዘገባው ከሆነ መንግስት የዓለም አቀፍ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ ኢትዮጵያ ሉዓላዊነት እና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲደረግ ጥሪ አቅርቧል። የኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማነጋገሪያ ሲል ጠርቶታል። የዲፕሎማሲያዊ ዘመቻው ዓለም አቀፉን ማህበረሰብ ማታለልና በዚህ እርምጃ ጊዜ ሲብላላ ለቆዩ የጦርነት አጀንዳው ድጋፍ ማሰባሰብንና ዓላማ ያደረገ ነው በማለት ከሷል። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነ በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግድ የለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏል። የኢትዮጵያ መንግስት የጦር መሳሪያዎችን ግዢ ላይ ተሰማርቷል ሲልም አክሏል። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛው ለሌላኛው ኢላማ ያደረጉ ንግግሮች እያሰሙ ባሉበት በዚህ ወቅት ነው። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ባለፈው ግንቦት በተከበረው የሀገሪቱ ሰላሳ አራተኛ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላዎችን አቅርበው ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብ መወክል፣ የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ሲሉም ተደምጠዋል። ፕሬዚዳንቱ በዚህ ንግግራቸው በተለይም የኦሮሞ አስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ከተለያዩ አካላት ጠንካራ ምላሽ አስከትሎ ነበር። በዚያው ሰሞን ከመንግስት መገናኛ ብዙሃን ጋር ጋር ቃለ መጠይቅ ያደረጉት የመከላከያ ሚኒስትሩ አይሻ መሀመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ብለዋል። በግንቦት መጨረሻ በሕዝብ ተወካዮች ምክር ቤት የቀረበው የነበሩት የውጭ ጉዳይ ሚኒስትር ዶክተር ጌዶን የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉም ተደምጠዋል አልገባም ሲሉም ተደምጠዋል። ትንኮሳ ቢኖርም፣ አንዳንዴ ሆደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዴ ደግሞ በራስ በዲፕሎማቲክ ቻና ቻናን ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም የምንገባም አይመስለኝም በማለት ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከሁለት ሺህ አስሩ ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉ የዛላንበሳና የራማ ድንበር መስመሮች ባለፉት ሳምንታት ተከፍተዋል። ድንበሮቹ የተከፈቱትም ከሁለቱም መንግስታት ይፋዊ ድጋፍ ሳያደርግ በአካባቢ የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነው የተባለ ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ሁኔታ እንደሰጡ ሊሁንታ እንደሰጡ ተገልጿል። የእነዚህን ድንበር መስመሮች መክፈት በተመለከተ እስካሁን ድረስ ከፌዴራል መንግስቱ በኩል የተሰጠ ይፋዊ አስተያየትም የለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ። ና ሰብስክራይብ ያደረጋችሁ አበረታት ልኝ አመሰግናለሁ። የኢራን የውጭ ጉዳይ ሚኒስትር በሀገሪቱ የኑክሌር ተቋማት ላይ ከባድ ጉዳት መድረሱን አመኑ። የኢራን የውጭ ጉዳይ ሚኒስትር በቅርቡ በአሜሪካና በእስራኤል የቦምብ ጥቃት የሀገሪቱ የኑክሌር ተቋማት ከመጠን በላይና ከባድ ጉዳት እንደደረሰባቸው አመኑ። አምባሳ ራጋቸ ሐሙስ ምሽት ለመንግስት መገናኛ ብዙሃን የጉዳቱን መጠን በኢራን የአቶሚክ ኢነርጂ ድርጅት መገምገሙን ተናግረዋል። ከጥቂት ሰዓታት በፊት ግን የኢራን ጠቅላይ መሪ አቶ ላይ አሊ ካሜን ጥቃቱ የአራቱን የኒኩሌር መርሃ ግብር አላስተጓጎልም ብለዋል። ካሚኒ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቃቱ ሶስት የኒኩሌር ተቋማት ሙሉ በሙሉ ወድመዋል ሲሉ ለተናገሩት የሰጡት ምላሽ ነበር። ካሚኒ የአሜሪካ ጥቃቶች ምንም ጠቃሚ ነገር ማከናወን አልቻሉም ብለዋል። እንደ አውሮፓውያን አቆጣጠር ሰኔ አስራ ሶስት እስራኤል ኢራንን ማጥቃት ከጀመረችበት ዕለት አንስቶ ተደብቆ የሚገኙት ጠቅላይ መሪ ትራምፕ የቦምቡን ተጽዕኖ አጋኖታል በማለት በአሜሪካ እና በእስራኤል ላይ ድል እንዳደረጉ ተናግረዋል። ያራግቺ አስተያየት ግን ከዚህ በተቃራኒ ነው። የውጭ ጉዳይ ሚኒስትሩ ከአሜሪካ ጋር የኒውክሌር ድርድር ለመቀጠል ምንም እቅድ እንደሌለ ተናግረዋል። ኢራን የእስራኤል ጥቃት ከተከትሎ ሊካሄድ የነበረውን ስድስተኛ ዙር ድርድር ሰርዛለች። አዲስ ድርድር ለመጀመር ስምምነት ዝግጅት ወይም ውይይት እንዳልተደረገም በግልጽ መናገር እፈልጋለሁ። አክሎ መንግስት የኢራን ህዝብ ጥቅም ምንድን ነው የሚለውን እየፈተሸ መሆኑን ገልጸው የዲፕሎማሲው አካሄድ አዲስ መልክ እንደማይዝም ተናግረዋል። ምን ለማለት ፈልገው እንደሆነ ግን አላብራሩም። ኢራን ወደ ድርድሩ ጠረጴዛ ለመምጣት የሚደረገው ጥረት ለማገዝ የትራምፕ አስተዳደር ሀገሪቱን የሰላሳ ቢሊዮን ዶላር እርዳታ እንድታገኝና ሀይል ማመንጨት የሚያስችል የኒኩለር መርሃ ግብር መገንባት እንድትጀምር ማዕቀቡን ለማላላት እና የተያዘባትን በቢሊየን የሚቆጠር ገንዘብ መልቀቅ በሚቻልበት ሁኔታ ላይ መወያየቱን ሲኤንኤ ዘግቧል። ነገር ግን በኢራን ውስጥ እየታዩ ያሉ ለውጦች እንዲህ ያሉ እርምጃ ሊያደናቅፉ ይችላሉ። ረቡዕ ዕለት የኢራን ፓርላማ ከዓለም አቀፉ የኒኩሊየር ተቆጣጣሪ ድርጅት እና ከዓለም አቀፉ የአውቶማክ ኢነርጂ ኤጀንሲ ጋር ያለውን ትብብር የሚያቆም ረቂቅ ሕግም አጽድቋል። ይህ ህግ ተግባራዊ ከሆነ ኢራን ከአሁን በኋላ የኒኩሊየር ተቆጣጣሪዎች ወደ ተቋማቱ እንዲገቡ አትፈቅድም ማለት ነው። እስራኤል በኢራን ላይ የፈጸመችውን ጥቃት የኢራን የኒኩሊየር ጦር መሳሪያ የማልባት እቅድ ለማክሸፍ አስፈላጊ ነበር ስትል ተናግራለች። ኢራን ሁልጊዜ የኒኩሊየር መርሃ ግብሯ ለሰላማዊ አላማ ብቻ የታሰበ እንደሆነ አበክራ ትናገራለች። ባለፈው ሳምንት አሜሪካ የኢራን ሶስት የኒኩሊየር ተቋማት ፎርዶን፣ ናዛን እና እስፋሃን በማጥቃት ተቀላቅላለች። ከዚህ በኋላ ፕሬዚዳንት ትራምፕ በእስራኤልና ብሔራ መካከል የተኩስ አቁም ስምምነት እንዲደርሱ ወዲያውኑ አሸማግለዋል። ዩናይትድ ስቴትስ የመከላከያ ሚኒስትር ፔቴ ሄግዝስ እንዳሉት በአሜሪካና በእስራኤል የተሰበሰቡ መረጃዎች ጥቃቱ የኒውክለር መር ግብሯን በእጅጉ በመጉዳቱ ለአመታት ኋላ እንዲመልስ አድርጓል ብለዋል። ከቤት ታጎል ሾልኮ የወጣ የመጀመሪያ ደረጃ የግምገማ ሪፖርት ግን የጉዳቱ መጠን አሳንሶ የአሜሪካ ጥቃቶችን የኢራን የኑክሌር መርሃ ግብር ወደ ኋላ እንዲመልስ ማድረግ የቻለው በጥቂት ወራት ብቻ ነው ብሏል። የትራምፕ አስተዳደር ሾልኮ የወጣውን መረጃ ውድቅ አድርጓል። የኢራን የጤና ሚኒስቴር በእስራኤል በአስራ ሁለት ቀናት የአየር ጥቃት ስድስት መቶ አስር ሰዎች መሞታቸውን የገለጹ ሲሆን የእስራኤል ባለስልጣናት ደግሞ በኢራን ጥቃት ሀያ ስምንት ሰዎች ተገድለዋል ብለዋል።